የመንግስት ተቋማት አገልግሎት አሰጣጥን ቀልጣፋና ውጤታማ ለማድረግና በዚህም ብልሹ አሰራሮችን ለመቀነስ፣ የተገልጋይ እርካታን ለማሳደግ ስራ መስራት አለብን የሚል አቋም ተይዞ በትኩረት ሲሰራ ቆይቷል። በተለይ ከአገልግሎት አሰጣጥ ጋር በተያያዘ ያለውን ችግር በዘላቂነት ለመፍታት ወሳኙ ጉዳይ ቴክኖሎጂም በመጠቀም ከሰው ንክኪ ነፃ የሆኑ ዜጋው የሚጠበቅበትን ካሟላ በአጭር ጊዜ አስፈላጊውን አገልግሎት ማግኘት እንዲችል የሚረዱ አሰራሮች መዘርጋት አለባቸው። መሰረተ ልማቱም ከዛ አንጻር ለምቶ ዝግጁ መሆን አለበት ነው። ከዚህ አንጻር መሶብ የአንድ ማዕከል አገልግሎት መገንባት አለበት በሚል አቅጣጫ ተቀምጦ በፌዴራል ደረጃ ከተሰራው የመሶብ አንድ ማዕከል አገልግሎት ተጀምሮ በመቀጠል ወደ ሁሉም ክልሎች እንዲሰፋ ነው አቅጣጫ የተቀመጠው። በዚህ መሰረት እስካሁን 16 የመሶብ አንድ ማዕከል አገልግሎት መስጫ ማዕከላት ተገንብተው አገልግሎት እየሰጡ ይገኛሉ። በእነዚህ ማዕከላት በርካታ ተቋሞች ገብተው በመቶዎች የሚቆጠሩ አገልግሎቶች በማዕከላቱ እንዲሰጡ ተደርጓል። በነዚህ ማዕከላት አገልግሎት ያገኙ ዜጎች ስለ አገልግሎቱ ሲጠየቁ እና ሳይንሳዊ በሆነ መልኩ ያ ሲተነተን ያ ተገልጋይ እርካታው ከ95% በላይ ነው የሆነው። ስለዚህ ይሄ ጉዳይ በተለይ መሶብ በአንድ ማዕከል አገልግሎትን ማስፋፋት የአገልግሎት አሰጣት ችግርን በዘላቂነት ከመፍታት አኳያ ብልሹ አሰራርን ከማስቀረት አኳያ የተገልጋይ እርካታን ከማረጋገጥ አኳያ ትልቅ ፋይዳ ያለው መሆኑን ያየንበት ነው።